ሰላም እንደምን ሰንብታችኋል? በመላው ዓለም የምትገኙ ትውልደ ኢትዮጵያውያን እና ትውልድ ኤርትራውያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት በስቶ ይጨመርላችሁ። እኔ ወንድማችሁ መርጌታ ምስጢሩ መዝገቡ ከተሃድሶ ማኅበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን ዛሬ አንድ ማሳሰቢያ ወይም ደግሞ መግለጫ ለመስጠት ነው ወደ እናንተ የመጣውትኝ እንግዲህ እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በትንሹ ለአንድ 16 ዓመት ሳገለግል እንደነበረ ይታወቃል። ሆኖም ግን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአስተምህሮ ዙሪያ እንግዲህ መናፍቅ ተብዬ ተወግዤ እንደወጣሁም ይሄ የታወቀ እውነት ነው። ስለዚህ በማገለግልበት የአገልግሎት ዘመኔ ላይ እንግዲህ አንዳንድ ተግዳሮቶች እና አንዳንድ ችግሮች እየተፈጠሩብኝ ነው የሚገኘው። ይህም የተፈጠረው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምክንያት ነው እና ይህንንም ተከትሎ ቤተክርስቲያኒቱ ክብሬ ተነክቷል፣ ትምህርቴ ተነክቷል የማመልክበት ንዋየ ቅድሳት፣ እንዲሁም ደግሞ ታቦታቱ በአጠቃላይ ተደፍሮብኛል በሚል እንግዲህ ተከስሼ ታስሬ እንደነበረ ይታወቃል። ነገር ግን ቤተ ክርስቲያኒቱ ክብሬ ተነክቷል ካለች የምንድን ነው የተነካው? ክብሯ በምንድን ነው ክብሯን የነካ ነው ስንል በጻፈችው በራሷ መጽሐፍ የተጻፈውን የስህተት ትምህርት በማንሳት ከእግዚአብሔር ቃል ውጪ ነው። እንዲያውም ቤተ ክርስቲያኒቱ እግዚአብሔርን አቃላለች። ተደፍሬያለሁ የምትለዋ ቤተ ክርስቲያን የእግዚአብሔርን ክብር ተደፋፍራለች ነው እያል ያለ ነው ማለት ነው። ስለዚህ እኛ በቤተ ክርስቲያኒቱ በተጻፉ መጽሐፍቶች ዙሪያ ነው ሀሳብ ያነሳ ነው እንጂ የቤተ ክርስቲያኒቱን ህልውና ወይም ደግሞ ቤተ ክርስቲያኒቱ የምትከተለውን ስርዓት ለማፍረስ አይደለም። ቤተ ክርስቲያኒቱ ግን ቀድሞውኑ የነበራት ወንጌል አሁን የለም፣ ከወንጌል ያፈነገጠ ከወንጌል ውጪ የሆነ ስህተት ገብቶባታል። ስለዚህ ቤተ ክርስቲያኒቱ ተሐድሶ ያስፈልጋታል ነው እያልን ያለ ነው እንዲያው እንደ ማስረጃ ለማንሳት ቤተ ክርስቲያኒቱ ጳጳሳቶች አሏት። በጳጳሳቶቹ ነው የምትመራ። ነገር ግን ይህች ቤተ ክርስቲያን በጳጳሳት እየተመራች ያለ ጳጳሳቶች እንግዲህ ብቃት አላቸው ተብሎ በቤተ ክርስቲያኒቱ በአንብሮተ እድ የተሾሙ ሲሆን እነዚህ ጳጳሳቶች ግን በእውነት እንደ እግዚአብሔር ቃል ነው ወይ እየተንቀሳቀሱና እያገለገሉ ያሉት? የዛሬ ዓመት አካባቢ እንዲያው እንደ ማስረጃ ባቀርብላችሁ አቡ ቅዱስ አባታችን አቡነ ሉቃስ የሚባሉ በሀገር አውስትራሊያ ይመስለኛል የሚኖሩት፣ ምናልባትም ጠቅላይ ሚኒስትሩን እንኳን ሳይቀር ድንጋይ አንስታችሁ እንደ ዳዊት በወንጭፍ በድንጋይ ግንባሩን ብላችሁ ግደሉት ብለው በአደባባይ ሲናገሩ ከሱ ጋር ቁመህ ለምትዋጋ ወታደር ቃሌ እንቅፋት ገደብ ይሁንብህ። እጅ ተዘርግቶ እንዳትተኩስ አይምሮህ እንዳይሰራ ያድርግህ እግዚአብሔር። ይልቁንም ክርስቲያኖቹ ክርስቲያንን ሂደው እንዴት ይወጋሉ? አማራ ለአማራ ሚሊሻን ሚሊሻ የምትባል የኃይል ጠባቂ የተባልክ ስማቸውም ጠፋኝ ምንድን ነው ስሙ አድማ በታኝ አንተን ይበትንህ መድኃኔ አለም አዎ አድማ በታኝ ኧረ አንተን ይበትንህ ማነው አድማ የሰራ በኢትዮጵያ ላይ አድማ የሰራህ አንተነህ ማንም አድማ የሰራ የለም አሜን ብሎ ነበር መንግሥትህን የተቀበለው ሰራዊትህንም የኢትዮጵያ ዛማን ብሎ ነበር የተቀበለው። ህዝቡን የበተን ክብን አንተ ነህ። ጎሳ ከጎሳ ያለያየህ አንተ ነህ። ህዝቡን እንደ በተን አንተንም ከነ ዘርህ ይበትንህ። አድማ መታኝ የምትባል ዘርህ ይጥፋ። የገዛ ወገንህን የገዛ ዘርህን እንዴት ትዋጋለህ? ተመለስ ወደ ልብህ ወደ ወገንህ ተቀላቀል። ጠላትህን ለይተህ ወቅ። ከዲያብሎስና ከእግዚአብሔር ማን ይሻልሃል? ዲያብሎስን ወክሎ ነው እየተዋጋህ ያለ። በቤተ መንግሥቱ ደም እያፈሰሰ ሕፃናትን ደም እያረደ እያፈሰሰ በጠንቋይ በጠጠር ጣዮች በቃልቻ በዚህ ሁሉ ተወክሎ ነው። እነሱን እየተከተለ ነው። የሌላ ሰው ምክር አይሰማም፣ አይቀበልም። በአጋንንት መንፈስ ነው እየገዛህ ያለ። በውጭም በአገርም ያለህ ሰው የሆንክ ሁሉ ኢትዮጵያዊ ሰው የሆንክ ሁሉ እስላም፣ ክርስቲያን ምን ምን አትበል። ኢትዮጵያዊ የሆንክ በዜግነትህ ይህን ክፉ ጥላት አስወግድ ይህን ጠላት አስወግድ። ዘርና ቋንቋ ይቅርብህ። እንደ ጥንቱ ተመለስ፣ እንደ ጥንቱ ሁን። በእግዚአብሔር ስም እለምናችኋለሁ፣ ኢትዮጵያውያን አንድ ሁኑ። በቤተ መንግሥቱ ናቸው የምትቀለቡ። ነገ ትፈርሳለህ፣ ትጠፋለህ። አብረተሱ ጋር ስምህም ይጠፋል፣ ታሪክህም ይጠፋል። ዛሬ ግን እንደ ዳዊት አንድ ድንጋይ ስትህ አብይን ግንባሩን ብትለው ለዘላለም ታሪክ ሲነገርልህ ይሎር፣ አንተ ዳዊት እሱ ጎልያድ እየተባለ። አንድ ጀግና ወታደር እዚያ መካከል እንዴት ይጠፋል? የወገኖቹ ሞት የማይነደው የማያቃጥለው ወታደር ምን ወታደር ነው? እሴቷም ቢሆን ትዋጋለች። ለዚህ ታሪክ አንድ ሰው ተዘጋጅ። የእግዚአብሔር ኃይል ያድርብኛል ብለ ተዘጋጅ። አይዞህ እግዚአብሔር ኃይል ይሰጥሃል። ድል ብታደርግ እንዲህ አይነት ሥራ ብትሠራ ለዘላለም ታሪክህ በወርቅ ቀለም ተጽፎ ይኖራል፣ ስትታሰብ ትኖራልህ። ግን ቤተ ክርስቲያኒቱ ስለተስማማችበት እነዚህ አባት ተሳስተዋል ብላ መግለጫ አልሰጠችም። እነዚህ አባት ስህተት ነው የተናገሩት ብላ ቤተ ክርስቲያኒቱ የውግዘት ቃል አላስተላለፈችም። እኛ ግን ወንጌልን ስንሰብክ ወንጌልን ስንናገር እንደ ስህተተኛ ተቆጥረን እስከ እስር ቤት ድረስ ነው እየተወረወር ነው ማለት ነው እግዚአብሔር ጣልቃ ባይገባለን ስለዚህ እኔ አሁን መናገር የምፈልገው ነገር የኢትዮጵያ ሕዝብና መንግስት እንዲያውቅልኝ የምፈልገው ነገር ቤተ ክርስቲያኒቱ በደል አድርሳብኛለች፣ በደል አድርሳብኛል። ስለዚህ ይህቺ ቤተ ክርስቲያን አንደኛ እኔን ልትክሰኝ ይገባታል፣ ሁለተኛ ቤተሰቦችን ልትክስ ይገባታል። ይህንን ደግሞ የኢትዮጵያ የሀገሬ ሕዝቦች እና መንግስት እንዲያውቅልኝ ነው ይሄንን መግለጫ የምሰጠው። ለምንድነው ድነው ከተባለ ቤተክርስቲያኒቱ ለምን ወንጌል ሰበክ ለምን ኢየሱስ ኢየሱስ አልክ ብላ እኔን መናፍቅ ብላ አስራ አራቱ የሊቃውንት ጉባኤ አባላቶቿን በመሰብሰብ ከቤተክርስቲያን ህብረት ካባረረች በኋላ በእኔ ምክንያት ቤተሰቦቼ ተፈናቅለዋል። ይብን ቤተሰቦቼ እስካሁንም ድረስ የመከራን ጽዋ ነው እየተጎነጩ የሚገኙት ለምን እኔ እኮ የምፈልገውን ነገር አምኜበት ተረድቼ ይሄ ትክክል አይደለም ብዬ የራሴን ምርጫ ወስጄ በራሴ የምኖር ሰው ነኝ ስለዚህ በሰባ አራት ዓመቱ አባቴ ለምንድን ነው በእኔ ምክንያት እየተሰደደ ያለው በቤተ ክርስቲያኒቱ ምክንያት ነው እናቴ ለምንድን ነው ስደት የሚደርስባት በቤተ ክርስቲያኒቱ ምክንያት ነው ወንድሞቼ እህቶቼ በአጠቃላይ በአማራ ክልል በምዕራብ ጎጃም እንዳይኖሩ ከእድር ከማህበር ከሀገር እስከ መባረር ደረጃ የደረሰባቸው በእኔ ምክንያት ነው። ስለዚህ ይህንን መንግስትና ሕዝብ እንዲያውቅልኝ እፈልጋለሁ። እውነት ለመናገር ቤተ ክርስቲያኒቱ በዚህ ብቻ አላቆመችም። በተለያየ ጊዜ ሰው አደራሽታ እስከ እስር ድረስ እስከ ማገት ድረስ እንዲደርስብኝ አድርጋለኝ። ጠቅላይ ቤተ ክህነት ውስጥ አንደርግራውንድ አስገብታ እንድገረፍ እስከ ሞት ድረስ ነው ዋጋ የከፈልኩት ማለት ነው። ከዚህም አልፎ 2010 ዓ ምህረት በመኪና ታግቼ ተወስጄ ተደብድቤያለሁ። በጩቤ ተወግቻለሁ። እጅግ በርካታ ችግሮች በቤተ ክርስቲያኒቱ ምክንያት ለምን አስተምሮ የነካህ ለምን ይሄ ስህተት ነው አልክ ለምን ክርስቶስን ሰበክ ተብሎ ይሄ ሁሉ መከራ በእኔም በቤተሰቦቼም ላይ እየደረሰ ስለሆነ ይህንን መንግስትና የሀገሬ ህዝብ እንዲያውቅልኝ ይወዳለሁ ማለት ነው እውነት ለመናገር መወገዝ ያለባቸው መናፍቃኖች በቤተ ክርስቲያኒቱ ውስጥ አልኖር ብለው ነው ወይ በሰሞኑ እንኳን ዝክረ ኒቅያ በተባለው ጉባኤ ላይ እኮ ብፁዕ አቡነ እንድርያስ የተናገሩትን ሰምተናል እኮ እንዴ ማርያም ቤዛዊት አትባልም የሚለው ትምህርት ህገወጥ ነው ብለውን ያሉት እውን በመጽሐፍ ቅዱስ ከዘፍጥረት እስከ ራእይ ዮሐንስ አንዲት አንዲት ጥቅስ እናገኛለን ወይ ማርያምን ቤዛዊት ለማለት ለዚሁም ቤዛዊት ብቻ አይደለም ቤዛዊት ዓለም የዓለም ሁሉ ቤዛ ተብሎ ነው በዚቁ እየተዘመረላት ያለው በቅዳሴው ምስጋና እየቀረበላት ያለው። በተአምረ ማርያሙ የዓለም ቤዛ እየተባለች ነው እየተወደሰላትና ምስጋና እየቀረበላት ያለው። ሌሎቹም ጳጳሳት ተነስተዋል። እንዲያውም ማርያም ቤዛዊ ተኩሉ ዓለም ብቻ ሳትሆን ንግሥተ ሰማይ ወምድር ብለውም ሲናገሩ ሰምተናቸዋል። በሰሞኑ አንድ ጳጳስ የሰማይና የምድር ንግሥት አዎ እውነት ነው። በመጽሐፈ ዚቁ በመጽሐፈ ድጓው እንዲሁም በታምረ ማርያሙ በገድላቱና በድርሳናቱ ሰዎች ለራሳቸው ጥቅም ብለው በጻፉት መጽሐፍ እንደዚህ እንደዚህ አይነት ትምህርቶች ሊኖሩ ይችላሉ። ነገር ግን ይህንን እውነተኛ ነው ብሎ ለመቀበል ግን ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት የሌለ ስለሆነ ይህ ስህተት ነው ማለት ከቃሉ አንጻር ነው። አንድ መጽሐፍ ሊታይ የሚገባው በቃሉ ነው። ሊመዘን የሚገባው ድርሳናቱ፣ ገድላቱ፣ የዜማ መጻሕፍቶች በአጠቃላይ ሊታዩ ከተፈለገ እንዲታዩ መደረግ ያለበት በቃሉ ነው፣ በእግዚአብሔር ቃል እውነት ነው። ስለዚህ እንደዚህ እንደዚህ አይነት መናፍቃኖች ባልተወገዙበት እንደዚህ እንደዚህ አይነት ተሳዳቢዎች ባልታሰሩበት እኛ ግን ወንጌልን ስንሰብክ በሰላም እንዳንኖርና በሰላም ወጠን እንዳንገባ ቤተ ክርስቲያኒቱ ይህንን ሁሉ በደል አድርሳብናለች። እኔ ተፈናቅያለሁ፣ ቤቴ ፈርሶብኛል፣ ብዙ መከራን እየተቀበልኩ ነው ያለሁትኝ። ዛሬም ያፈራቻቸው ልጆቿ ምዕመናን በየዋህነት እኔን ገድለው የሚጸድቁ መስሎ የሚታያቸው አስተምሯቸው ሰውን እንዲገድል ስለሚያስተምር ነው። አስተምሯቸው በአጠቃላይ ሃይማኖቱ የተለየን ሰው ወግረህ፣ ቆርጠህ፣ ፀረ ማርያም ብለህ አጥፋ ስለሚል ነው ትምህርታቸው። ለዚህ ደግሞ ማስረጃ የሚሆነን ገድለ ኪዳነ ምሕረት የሚባል መጽሐፍ አለ። ገድለ ኪዳነ ምሕረት መጽሐፍ ፀረ ማርያም ብለህ ቀጥቅጠህ አጥፋው ግደለው ነው የሚለው። ስለዚህ እኛ ሀገራችን ኢትዮጵያ ነው፣ ከሀገራችን ወጥን ሄትም መሄድ አንችልም። ወንጌልን በፍቅር እንሰብካለን፣ ወንጌልን ለሰዎች እንናገራለን። ማንም ሊከለክለን የሚችል የለም። ከዚህ በተጨማሪ ማንሳት የምፈልገውና ማሳወቅ የምፈልገው ከልብስ ጋር ተያይዞ ያለው ነው። ከልብስ ጋር ተያይዞ ያለው ይህ ልብሴ የግሌ ነው ብላ ቤተክርስቲያን ይህንን ተምረን የተመረቅንበትን ምርግትና ያገኘንበትን ልብስ እንዳንለብስ እየተከለከልን ያለ ነው። በእውነት ከእግዚአብሔር ቃል አንጻር ይህ ልብስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው ወይ? ንዋይ ቅድሳቱን እናንሳ ከተባለ ከብሉይ ኪዳን የመጡ ናቸው። ባለ ንብረትነቱም ለባለ ንብረትነቱ ይሰጥ ከተባለ ለእስራኤላውያን ነው። ካህናቱ ይለብሱት የነበረ ልብስ ነው። ከበሯችንን አትንኩ እየተባልን ነው እንዴ! ከበሮን አትንኩ ከተባልን ጸናጽልን አትንኩ ከተባልን እኮ መጽሐፍ ቅዱስን አትንኩ እየተባልን ያለው የሙሴ እህት ማርያም እኮ ፈሮንንና ፈረሰኛውን በባህር ላይ የጣለ እግዚአብሔር ይመስገን ብላ የዘመረችው በእግዚአብሔር ፊት ከበሮውን ይዛ ይላል መጽሐፉ። መዝሙር አንድ መቶ ሃምሳ ላይ ገብተን ስናነበው ሰብህወ በከበሮ ወበትፍሥሕት እንዴ እግዚአብሔርን በከበሮ አመስግኑት፣ አስር አውታር ባለው በመሰንቆ አመስግኑት፣ በፀና ድምፁ መልካም በሆነ ጸናጽልም አመስግኑት ይላል። ስለዚህ እግዚአብሔርን እንድናመሰግን የእግዚአብሔር ቃል በከበሮ በጸናጽል በማሲንቆ በበገና እንድናመሰግን እየነገረን እያለ ይሄ የግል ንብረቴ ነው፣ እናንተ አትንኩት ማለት የእግዚአብሔርን ቃል አትቀበሉ፣ የእግዚአብሔር ቃል ለእናንተ አያስፈልግም እየተባልን ያለ ነው ማለት ነው። ስለዚህ እኛ ከማንም ጋር ጥላቻ የለን። ቤተ ክርስቲያኒቱ በሐዋርያትና በነቢያት መሠረት ላይ የታነጸች እንደሆነች እናምናለን። ነገር ግን ይህን የታነጸችበትን ሕንፃ አፍርሳ አሁን ደግሞ ሌላ ሕንፃ እየገነባች ስለሆነ ታድሶ ያስፈልጋታል። ነያለ ያለ መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር ዲበ መሰረተ ነቢያት ወሐዋርያት እንዘ ክርስቶስ ማእዘንተ ሕንፃ ከማሁ የሀድር ሁሉ ሕንፃ ወይጸን ጽራ መቅደሱ ለእግዚአብሔር፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ግን መቅድመ ተአምር ላይ ደግሞ ቤተ ክርስቲያኒቱ ይህንን እውነት ገፍትራ ጥላ ይህ የእመቤታችን የቅድስት ድንግል ማርያም ታምር ከሐዋርያትና ከነቢያት መጽሐፍት ይበልጣል የከበረም ገናና ነውም ብላ መጽሐፍ ቅዱስን አሽቀንጥራ ጥላ በታምረ ማርያም የምትመራ ቤተ ክርስቲያን ነች። ስለዚህ እኛ ደግሞ ልጆቿ በዛ ቤተ ክርስቲያን ተወልደን እንደ ማደጋችን መጠን ህዝብ ሲበላ፣ ህዝብ ሲጠፋ፣ ህዝብ ወደ ሲኦል ሲገባ ዝም ብለን አናይም። ቤተ ክርስቲያኒቱ አሳድጋናለች። ወደዚህ እውነት ትመለስ ወደ ቃሉ ትመለስ ብሎ መናገር ይህ ወንጌል ነው እንጂ ወንጀል አይደለም። የተከበራችሁ የሀገሬ ህዝቦች፣ ኢትዮጵያውያን እና በሀገራችን እየመራ ያለው የኢትዮጵያ መንግሥት ይህ እውነት ገብቶት ቤተ ክርስቲያኒቱን በሕግ እንዲጠይቅልን ቤተ ክርስቲያኒቱ ባጠፋችው ጥፋት በሕግ እንድትጠየቅ በእውነት በእግዚአብሔር ፊት እንጠይቃለን። በእግዚአብሔር ስም እንጠይቃለን። እወዳችኋለሁ። ወንድማችሁ መርጌታ ምስጢሩ መዝገቡ ከተሃድሶ ማሕበረ ጽዮን ሰማያዊት የክርስቶስ ቤተ ክርስቲያን ሻሎም።